ከሰሞኑ ድረስ እስከዚህ የሚሆን ውሀ ነበር የማስገባላቸው፣ ምክንያቱም ስለማይጨርሱ። አሁን ግን ዶሮቹ እያደጉ ስለሆነ የመኖና የውሃ ፍጆታቸው በጣም እየጨመረ ነው። ወጥቷቸው it's not easy። ለምን ነው ግን ድምጽ በጣም ሩቅ የሚሆነው? ይሄ ነው፣ በዚህ ነው ድምጽ የሚቀለው። ግን ድምጽ ሳወራ ምናምን ድምጽ በጣም ሩቅ ነው። አይ ዶንት ኖ ዋይ ከመስከረም በኋላ the biggest adventure አልጨርስም እንዴ እናንተ ወያ ወያታግዙኝ መታችሁ በነገራችን ላይ በአሁኑ ወቅት ሁለቴ ነው በቀን የማስገባላቸው አሁንና ከሰዓት። አሁን ጠዋት ነው። ከዛ ከሰዓት 8 ሰዓት ምናምን አካባቢ አስገባላቸዋለሁ ማለት ነው። አንድ የሚገባው ስንት 150 ምናምን 7 ሲባዛ በ17 አንዱ 7 ሊትር ነው የሚይዘው ይሄ። ከዛ በኋላ 13 እቃ አለ። ስንት እንደሚመጣ አስሉት እናንተ። እና በቀን ሁለቴ ነው የማስገባት እንግዲህ ገና የሁለት ወር ጫጩት ናቸው። የሁለት ወር አሁን ቄብ ነው ወደ ቄብነት ተሸጋግሯል። እና የሁለት ወር እድሜ ዶሮች የሚያክል በጣታቸው በጣም ኃይለኛ ነገር ነው አይደለም? አሁን ጨረስኩኝ እንግዲህ ውሃን ቀድቼ ው እንደምታዩት ውሃው ተቀድቷል ይላል። አሁን እንግዲህ በጣም በውሃ ጥም ተንገብግባቸዋል። አይደለም እንደ ዶሮች አቤት አቤት ስለዚህ አሁን ሳስገባላቸው እንዳለ አሁን ቁርሳቸውን እየበሉ ነው። መኗቸውን ግን ውሃ ሲገባላቸው ሙሉ ለሙሉ ወደ ውሀው ነው የሚሄዱት ማለት ነው፣ መኖውን ትተው ለማንኛው እ እ እናስገባላችሁ

ያው እንግዲህ ውሃችንን አስገብተን ጨርሰናል። ጋይስ እንደምታዩት አሁን እንግዲህ ቁርሳቸውንም እየበሉ ነው እንደምታዩቸው። አቤት አቤት፣ ጨረሳችሁታለን በደቂቃ ውስጥ። ከዛ በኋላ ውሃቸውም ገብቶላቸዋል አሁን ላይ አያስቸግሩም። የሚያስቸግሩ ስንት ሰዓት መሰራችሁ? አራት ሰዓት ምናምን ሲሆን ቁርሳቸውንም ውሃቸውንም እንትን ካሉ ከተመገቡ በኋላ በጣም ያስቸግሩኛል። እርስ በርስ የመነካከስ ነገር ማለት ነው። አራት ሰዓት ሰውን ምን አደርጋለሁ? ጎመን አስገባለሁ ማለት ነው። እስከዛ ቆሳችሁን ብሉ። አሁን ይችን ነገር እንግዲህ አጸዳዳለሁ ማለት ነው። እነዚህ ዶሮዎች ሳይገቡ እናንተ ጸገቡ። ግቡ፣ ግቡ፣ ግቡ። ደግሞ የወጡበት ሁሉ ይጠፋቸዋል። ምን አይነት ዶሮዎች ነው? እንግዲህ እናንተን በእጄ ይዤ ካልሆነማ በቃ

ውይ! ሞት ይርሳኝ። ረሳኋቸው አይደል? አዎ መኖ ብቻ ሰጥቻቸው እንዴ። ውሃ ስለኛ ሰጠንም እንዴ ይላሉ። ጠምቷቸዋል ማለት ነው። መልካም ይገባላችኋል። ተረጋጉ። ካልም ሶ ምን ትጠብቃላችሁ? አለቀ ማለት ነው፣ የጠዋት ስራችን የኔ መስ አውጥቼ ትንሽ ቆይቼ ጎመን አስገባላችኋለሁ እንደነገርኳችሁ።